ስሰበር ምንም ምንም ሳይሉኝ ወደ ሀገር ሸኙ። ደሞዜም አልሰጡኝም፣ ምንም አላሉኝም። እኛ ልጅቷ እያዳንን ነው ያለን ለካ አንቺ እየሞትሽ ነው ምናምን አሉ። ሶስት ሳምንት ነው ምናምን፣ የካቲት ቆይ ይሁን ያው የካቲት ስቆይ በጣም ቸገረኝ። የቤት ያሉ ልጆቼ ደግሞ ዳቦ አጡ። ባለፈው እሸሻለሁ ብዬ ይሄን ልጄ ናዝዬ እንትን ስል በመኪና ገብቼ አላህ ነው ያወጣኝ። ቁጭ ብዬ ድንጋይ ላይ ቁጭ ብዬ አለቀስኩ። የሱም የንስጥሮ ዕቃ የኔም በቆሎ እንዳለ ደንቦቹ መጥቶ ጭኖ ይዞ ሄዱ። ነገ ካላመጣን ልጆችህን ይዘህ ውጣ ብላኛለች። አንድ ሺህ ብሩ አንድ ሚሊዮን አሪጌ፣ በጣም ተደሰትኩት። እንደዚህም አይቸግረኝም ነበረ ይሆናል አይታወቅም። ሰሚራ አክመል እባላለሁ። የመጣሁት ከጎሮ ነው፣ ሰባት ቤት ጉራጌ። እድገቴ ያው ብዙም የሚያስደስትም ነገር አይደለም። ትንሽ ሁኜ የእናቴ የአስር ዓመት ልጅ ሁኜ እንደዚህ ጎረቤት ላይ ብድር 15 ብር ብድር ወስታ ሰው እንትን ሲላት እኔ ደግሞ ሰው ቤት ውሰጅኝ ያ የወሰድሽውን ብድር እኔ ከፍለዋለሁ ምናምን ብያት፣ ሶስት ወር ድረስ በ15 ብር እንድሰራ ሰው ቤት ሂጅ አለው። እና ከዛ በኋላ እየሰራሁ ያለ ሴት ያም ደሞዝ እየጨመረችልኝ ምን እያለችኝ አልሐምዱላ። ትንሽ ቆይቼ ደግሞ ወደ አዲስ አበባ እናቴን ትንላለው ብዬ አዲስ አበባ መጣሁ። አዲስ አበባም ስመጣ ሰው ቤት ገብቼ እየሰራሁ ያለ ያው ብዙም አልተመቸኝም። በአንድ ቤት ሞያ ለመድኩኝ። ሞያ ለመጄ ደሞዝ ጨምሪ ሲባል ኢምቢ አለችኝ። መልሼ ደግሞ አንድ ቤት ስገባ የሆነ ጉረምሳ ልጆች ነበረዋት። ከልጆቹ ጋር ብዙም ሳያቸው ደስተኛ አልሆንኩም ብዙ ነገር ወደ እንትን አድርጎ እንትን ሲሉ፣ እኔ ደግሞ አይ እንደዛ አይነት ነገር አይደለም፣ እኔ የደሀ ልጅ ነኝ፣ እናቴና አባቴ ሰርቼ መለወጥ ነው የምፈልገው እንጂ እንደዚህ አይነት ነገር ላይ መገኘት አልችልም፣ ምናምን ብዬ ጥዬ ወጣሁኝ። ከዛ ከዛ በኋላ እንደዛ እያለሁ ያለ በቃ እያደኩም እየጨመርኩ፣ እናቴም የሰውን ቤት ምንም እያልኩኝ፣ እናቴም እየጠወርኩ አገባሁኝ። አግብቼ በስነስርዓት በህጋዊ ነው ያገባሁት። ያው ሳገባው ሰርተን እንለወጣለን በማለት ነው እንጂ እንደዚህ ይሆናል ምናምን ብዬ አስቤውም አልነበረም። ግን ያው በቤተሰብ ስለመጣ እሺ ብዬ ተቀብዬ አገባሁት። በቤተሰብ እናት አባቴ ነበር የመጣው። ሲመጣ ያው ሳየው ንስጥሮም ነው የሚሰራው። ሰው ሰርቶ ይለወጣል፣ የዛሬ ያለው ሰው ነገ ያጣል፣ ዛሬ ያጣ ሰው ደግሞ ነገ ያገኛል ምናምን ብሎ እናት አባቴ ሲቆጡኝ እሺ ብዬ አገባሁት። ካገባሁት በኋላ ደግሞ ያው ብዙም የሚለወጥ ነገር አልነበረም፣ ግን አልሐምዱሊላ አላህም ብሎ ሁለት ልጆች ወለድን። አጋጣሚ ስንወልዳቸው ደግሞ በቃ አንተ ተለወጥ ልጆችን በል፣ ለልጆች ቢያንስ አንተ ልብስ ብታለብስን፣ ለእኔ ባታለብስ ለልጆች ብታለብስ ራሱ ጥሩ ነው። አንተ እንደኔ ጎበስነ ከጎኔ መግባት አለብህ፣ ናም በቃ በፍቅር ብዙ ጊዜ ተነጋግረን እንትን እንላለን ስሎ በቃ ያው አለ አላለም አላለፈለትም ምንም ቢል በሱ በኔ ጥላቻ ንብረው ሳይሆን እጥረት ያደረጋል ለመስራትም ለመሸከምም ለቀንም ስራም ለምንም እጥረትም ቢያደረግ ምንም ቢል ለመለወጥ አልቻለም አሁን እነዚህ ልጆች ወልደናል እኔ ያው ሙሽራ ሁኝ ከእናት አባቴ ከቤት ሲያመጣኝ ልብስ አልብሶ አመጣኝ እንጂ አሁን አስር ዓመት ሆኖናል። አንድ ቀን በሶች ልጆቹም ይሁን እኔም ይሁን ልብስ አልብሶን አያቅም ግን በፍቅር እኖራለን ልብስ አላለበስከኝም ብዬም ጥዬ አልሄድኩም። በዓልም አላበላኸኝም ቅርጫ አላገስ አላስገባህም ብዬ ጥዬም አልወጣሁም። ቢቸግረኝም ምንም ቢለኝ የሚችለኝ እሱ ያ የቤት ኪራይ ብቻ ነው። እስካሁን ድረስ ያ አስር አመት ስንኖር ማለት ነው። አረብ ሀገር በቃ እዚህ ምንም ሳየ የምለወጥ ነገር ሳጣ ተነስቼ አረብ ሀገር ልጆቼን ጣልኩኝና አረብ ሀገር ሄድኩኝ። ሲሄድ ደግሞ እዛ እንትን አለኝ። ሰውየውም የውም ያው ሊደፍረኝ ሁሌም ይሞክር ነበር። እኔ ቋንቋ አልችልም ነበር። አንድ ቀን ደግሞ ሴት ያጅብለኝ ኩሽና ስገባ ከኩሽና ከማር ቤት ወደቅኩኝ። ስወጥቅ እንትን አሉኝ፣ ወደ አገርሽ መሄድ ነው ግዴታ ምናምን አለኝ። ወደ አገር ቤት ሸኝ እህቴ፣ አንድ አጎቴ ልጅ አለች እሷ ጋር ደውዬ እንደዚህ ሊደፍረኝ ያስባል እንዴት ይሻላል ምናምን ብዬ ስጠይቃት አላህ ያለው ነው የሚሆነው። ስለዚህ ዱ አድርጊበት ምናምን አለች። ስትለኝ ደግሞ እኔ ለሱ ብዬ አልወጣሁም ህይወቴን ለመቀየር ልጆቼን ሰርቼ ልጆቼን ለመቀየር የሆነ ነገር ለማግኘት ነው እንጂ ለብድግና ብዬ አይደለም ከሀገር እየወጣሁት ምናምን አልኳት። በቃ በጣም አልቅሼ አልኳት። በቃ አላህ ሰገድኩኝና፣ አልቅሼ አላህ የተሻለ ቦታ የተሻለ ነገር አንተ ምረጥልኝ፣ ህይወቴ ግን በእንደዚህ አይነት ቦታ እንዳይጠራ ምናምን ቤዱ አባረኩኝ። በስንተኛው ቀን በቃ ወደቁ ስወጥቅ እግሬ ተሰበርኩኝ። ስሰበር ምንም ምንም ሳይሉኝ ወደ አገር ይሸኙኝ። ደሞዜም አልሰጡኝም ምንም አላለኝም። መጥቼ ደግሞ ኤጀንሲም ሲፈለግ ኤጀንሲም ላገኘው አልቻልኩም። ማኛው መልስ የሚሰጠኝ ሰው አጣሁ እና በቃ ከዛ ደግሞ እናት አባቴ ጋ ሄጄ ከእናት አባቴ ጋ እንደምንም ከሰውም ተበድሮ ምንም ብሎ እናት አባቴ እንትናለኝ አሳከሙኝ። ካሳከሙኝ በኋላ መጣሁ። መጥቼ ደግሞ ያ የለመድኩትም አስር ሰዓት ወጥቶ ጎመንና በቆሎ መቸርቸር ሆነ ስራዬ። አስር ሰዓት ልጆቼን አዝል እና መልካቶ ህጂ በቆሎ ጭኝ ጎመን ጭኝ መጥቼ ጅብ ይበላኛል ሶ ምን ያደርገኛል ሳሌል አስር ሰዓት እየወጣውኝ በቆሎ ጭኝ ጎመን ጭኝ መጣና እሸጥ ነበር። ግን አሁን ታማሚ ልጅ ተፈጠረችብኝ አጋጣሚ። ያች ታማሚ ልጅ ደግሞ መድኃኒት ያስፈልጋታል። ያ መድኃኒት ሲያስፈልጋት ያልገባሁበት ሐኪም ቤት የለም ሶስት ቀን ነው፣ አራት ቀን ድረስ ወንበር አጥቼ ካቴት ገባሁኝና፣ ወንበር አጥቼ አራት ቀን ድረስ ተቀምጭ፣ ያለው አራት ቀን ስቀመጥ ሙሉ ሰውነቴ ያበጠኝ፣ ሲያብጠኝ ወጥቼ ያልሸናሁም ልጅት፣ የሚቀበለኝ ሰው አጣሁ። በቃ በጣም ተቸገርኩ። ተቸግሬ አለቀስኩኝ። ወይ የኔ ህይወት ምን ታደረጎ ይሆናላ ምናምን ብዬ በቃ በጣም አልቅሼ፣ አራት ቀን ከሆነኝ በኋላ የሆነ በቃ እንትናሉ ሰውነቴ፣ ቁጭ ብዬ ሲያዩኝ ሰውነቴ ያብጠዋል። እኛ ልጅቷ እያዳንን ነው ያለን ለካንቺ የሞትሽ ነው ምናምን አሉ። ከዛ በኋላ እሺ ያሉ ለልጅቷ በዛ ሰዓት ይሄን ሲያዩ አልጋ ሰጠዋት። አልጋ በሰጠዋት ሶስት ሳምንት ነው ምናምን የካቲት ቆየሆኝ ካቲት ስቆይ በጣም ቸገረኝ። የቤት ያሉ ልጆቼ ደግሞ ዳቦ አጡ። ለምን እኔን ተፍተፍ ብዬ ዳቦ ምነው ምዥ አምጥቼ ማበላቸው ልብሳቸውን ምቀይረው ምንም ምለው እኔ ነበርኩኝ። ከዛ ተቸገሩ ልጄን ትልቋ ልጅን ቅማል በቅማል ሆነች። ማንም የሚያያዝ ሰው ምን ሚላ ሰው ጠፍተው ማለት ነው። እና የእኔ ህይወት በጣም ከባድ ነው እያሳለፍኩት ነገር በጣም ከባድ ሆነብኝ። ያም ሆኖ ያም ሆነ ይሄም ሆነ ከሰውም ለምኜ ምንም ብዬ ሶስት ሳምንት ድረስ የካቴት ተቀምጬ ያልገባሁበት ሐኪም ቤት የለም። ዘውዲቱ ሳምንት ተቀምጬ ያለው የግል ሐኪም ቤት ከሰው ለምኜ አስር አምስት ለምኜ ሳምንት ቆይቼ ያለው በቃ አሁን የእሷ እዳ ራሱ ብዙ ነው ያለብኝ። ያ ሰው ሲያየኝ እኔ የሚጠይቀኝ ይመስለኝና እኔ እሸሻለሁ። ባለፈው እሸሻለሁ ብዬ ይሄን ልጄን አዝዬ እንትን ስል በመኪና ገብቼ አላህ ነው ያወጣኝ። ከዛ ሴት ያ ፈጣሪ ሰው ያደረገሽ ቀን ትከፍ ያለሽ ሰሚራ፣ እንደዚህ እኔ ባየሽ ቁጥር ሁላ ተሳቀሽ በመኪና እንዳትገቢ እኔ ፈጣሪ ያለው ቀን ትከፊኝ አለሽ። የሰው ልጅ እንደዚህ ሆኖ አይኖርም ህይወት አለች። በቃ ምንም ህይወታችንን ተመሰቃቀለ። እሱም ያ የሚከፍለውን የቤት ኪራይ ራሱ አጥቶ ተቸግረናል። ውጡ እየተባለን ነው በአሁኑ ሰዓት። እኔ ዳቦ ማበላበት ለልጆቹ ምንም ማመጣበት ምንም ነገር ከእጅ አምስት አንድ ጠፍቶ፣ አንድ ቤት ዘይት ለምን አንድ ቀን አምስት ቤት ብር አንኳኩቼ አለው፣ ግን በአንኳኳሁበት ቤት በማንም ቤት አላገኘሁም። ቁጭ ብዬ ድንጋይ ላይ ቁጭ ብዬ አለቀስኩ። ከዛ ለምንድን ነው ፈጣሪ እኔን ምትፈትነኝ? እጅ ሰጥተኛል እግር ሰጥተኛል፣ ግን ሰርቼ የሚበላበት እንዴት አጣሁኝ አልኩኝ። ከዛ በቃ አንድ ሴትዮዋ እሺ ነ ያለችኝ እና አንድ ሺህ ብር ሰጠችኝ። በጣም ተደሰትኩ። በቃ አንድ ሺህ ብሩ አንድ ሚሊዮን አድርጌ በጣም ተደሰትኩኝ። በሰዓቱ ማለት ነው የቸገረኝ ሰዓት ስለነበረ ከዛ በሱም ወስጄ ለልጆቼ ዳቦም ገዛሁኝ። በቃ ሹሮም ከገበያ አምጥቼ በውሃ እንትን ብዬ ሰርቼላቸው መልሼ ያ በቆሎ ሰራለው ብዬ ስወጣ የእሱም የንስጥሮ እቃ የኔም በቆሎ እንዳለ ደንቦቹ መጥቶ ጭኖ ይዞ ሄዱ። ሁለታችን ቁጭ ብለን አለቀስን። እኔ ወስጄን ልጆቼን ለመንግስት ልስጥና የተለመደው አረብ ሀገር አሁንም ብሄድ አሁን ያቅተኝ ሁን ማንስ አስጨርሶ ማንስ ይወስደኛል። እነዚህ ልጆቼስ በአሁን በአጉ በመጥፎ ሰዓት እነዚህ ልጆቼን ማንስ ይቀበለኛል? እንዴት አድርጌያቸው ልጆቼን ጥዬ እሄዳለሁ? ፈጣሪ የአንድ ማላ ስጠኝ፣ ነግጄ ራሱ የሆነ ነገር አድርጌ የምበላበት እዚሁም የሆነ ማላ ፍጠርልኝ ብዬ እዛው ቁጭ ብለን አለቀስን። ያ ቀን እኔ ሁለት ቀን ነው ሶስት ቀን እየሆነብኝ እና በጣም ቸገረኝ። ያቺ ሴት በማግስቱ በሶስተኛ ቀን አመጣልሻለሁ ያልኳት ብር ተመልሳ ስትመጣ ምላት ነገር ግራ ገባኝ። ማለጠፋኝ የሚሄድበት ቦታ እና ይ ምንም ምንም ነገር በቃ ይሄ ነው ብዬ የማውራበት ነገር ምንም በቃ። ያልፍልኛል ብዬ ስለፋ የባሰ የሆነብኝ ነው። ያልፍልኛል ብዬ ስለፋ የባሰ የሆነብኝ ነው። ፈጣሪ እጅ ሰጥቶኛል እግር ሰጥቶኛል ግን ሰርቼ ደህና ደህና ቦታ ሰጥቶኝ ፈጣሪ ሰርቼ ልጆቼን ስብስብ አድርጌ የሚኖሩበት ቦታ አላገኘሁም። ምሰራበትም ነገር አላገኘሁም። አቁሙ የቻለ ሰው አቁሙ በቻለ ነገር ቢያግዘኝ ከጎኔ ቢሆን ይኔ ምንም ነገር ደስተኛ ነኝ። ለምን የኢትዮጵያ ሕዝብ በሰውን በቸገረው ሰው ጨክነው አያውቅም እስከ ዛሬ እና አሁን የራሱ ከቤት ውጡ እያለች ነው። ሶስት አራት ልጆች የያዘ ሰው በአሁኑ ሰዓት ስንት ልጅ አለ ቤት ሊያከራዩ ስንት ልጅ አለህ ይላሉ። ፈጣሪ ደግሞ በልጅ አይፈትነን። ልጅ ከባድ ነው። እኛም ያው ተቸግረን ምን ብለን እናታችንም አሳድጋ ለዚህ አብቅታን ነበረ። እኔ ደግሞ የተሻለ ጊዜ ይኖራል ብዬ ወለድኳቸው እንጂ እንዲህ ቸግራለሁ ብዬ አስቤ ባቅ እንኳን ልወልድ ለአይለኝ አላይም ነበር። ግን እንደምንም ያድጋሉ እንደ በፊት እንደዚህ አስፋልት ዳር ላይ ቁጭ ብለን ሽጠን፣ ጎመንም ቸርችረን፣ በቆሎም ቸርችረን ልጆች እናሳድጋለን ብለን ነው እኔ ከባለ እጅ ላይ ያ ከቤት ኪራይ ሌላ ምንም አግኝቼ አላውቅም። ግን በፍቅር አብረን እንኖራለን ያው ለልጆቹም ሞራል ስል እንጂ እሱ እኔ ከቤት ኪራይ ሌላ ምንም ግን ያም የቤት ኪራይ አሁን ያቃተን ነው። ዘመዶች ማንም ነገር ማንም ዞር ብሎ በአሁን ሰዓት ማንም ዞር ብሎ የሚያይ ሰው ጠፋ። ስለጠፋ ነው ወደ እናንተ የመጣሁት። ሌላ ቦታ ወይ ወስዶ የሚያስሩኝ ወይ እነሱ ጋር ከሄድኩኝ ፖሊስ ጋር ከሄድኩኝ ኮዋልኩኝ ፖሊስ ጋ ሂጄ ብዙ ውጣ ውረዳለ። በዛ ሰዓት እዛ ከሄድኩኝ ያ ልጆቼ ዳቦ እንዴት ይውላሉ በማለት አልሄድኩም። የትም ሂጄ ለማንም በቃ አልጠየቅኩም። ያው የኤጀንሲው ስላጣሁት ምንም ነገር ካጣሁት አጣሁት ነው ምናምን ማንም ሰው አልጠየቅኩም፤ እንጂ የጠየቅኩኝ ቢሆን ቢያንስ አንድ ማላ እስካሁን ድረስ አንድ ማላ አገኝ ነበረ ይሆናል። እንደዚህም አይቸግረኝም ነበረ ይሆናል አይታወቅም። ኤጀንሲው ሊረዳኝ አልሞከረም፣ አላየሁትም። ከዛ በኋላ ስልኩም ጠፋ፣ ራሱም የት እንደሄደ አላውቅም። ምንም ነገር አልሞከረም እሱ እኔ ሳፈላለኩት፣ መጥቼ ሳፈላለሁ የለም ምናምን አሉኝ። በቃ የለም ሲሉኝ በዛ ሰዓት ተስፋ ቆረጥኩኝ። ለምን ተስፋዬ ነው፣ በቃ እሱ ያስመልሰልኛል ብዬ ተስፋ አድርጌ ከእናቴ ጋር ተበድሬ ምንም ብዬም የመጣሁት ነበር። ሳ እሱም ከሀገር ወጣ ምናምን አሉ። ከዛ በኋላ ማንም ላገኘው አልቻልኩም። የስድስት ወር ነው የሰባት ወር የሰራሁበት እነሱ ባሉ ታላኩልኝ ምን ያልሰጡኝ ያው እነሱ በሰዓቱ ኔ ደሞዝ ስጡኝ ቋንቋ ማለት መቻል ደሞዝ ብር ምናምን ስላቸው በባንክ በባንክ ምናምን ሲሉኝ ነው እያጉላሉኝ። እኔ እንደዚህ ወጥ ቃለሁ ይሄ ይመጣል ን ሰውዬም እንደዚህ ባለጌ ይሆናል ብዬ አላሰብኩም። በዛ ሰዓት ማለት ነው ቋንቋ ብችል ኑሮው ወይ ተምሬ እንግሊዝኛ ራሱ ቢያንስ ያወቅኩ ቢሆን በእንግሊዝኛ ራሱ ብሬን አስገባልኝ፣ ብሬን ስጠኝ ለው ነበር። ግን ቋንቋ አለመቻሌ ነው። አንድ ደግሞ ለቤተሰቤን ከጎነ ገባለሁ በማለት ወደኋላ ትምህርቴም ሳልማር ወይ የሆነ ንግድ ነገርም ሳልይዝ ወደኋላ ቀረኩኝ። እኔም ከምንም ላይ ምንም ከምንም ላይ ምንም አላገኘሁም። ፈጣሪ ለምን እንደሆነ አላቅም። እሱ ነው ምርጫ እና በአሁን ሰዓት በጣም የቸገረኝ ያለው ልጅቷ ደግሞ ታማሚ ናት። በየቀን በፊት እንደዚህ ስትሰራ ምን ስል መድኃኒቱ ምንም አይቸግረኝም ነበር ራሴ ከኪስ ያውጥቼ ነበር የምገዛው። አሁን ግን መድኃኒቱ ራሱ ከአቅሜ በላይ ሆነብኝ። እንደዚህ ዝናብና ፀሐይ በወጣ ሰዓት ያፍናታል። ያ ተመጣጣኝ ነገር አድርጊላት ያሉኝን ደግሞ ላረግላት አቅሜ አልቻለም። የዶሮ መረቅ ምናምን ብሎ ብዙ ነገር አዞኛ ማለት ነው። እና ያ ነገር ከአቅሜ አንፃር አልቻልም። ያ ስላልቻልኩኝ ደግሞ ልጄን ህምም ላይ ናት አሁን በአሁኑ ሰዓት ማለት ነው። ክረምትን ሲመጣ ደግሞ ያለሁበትም የወንዝ ጫፍ ነው የቱቦት ዳር ነው። ይሸታል፣ በጣም ይሸታል። የመጥፎም ሽታ የጥሩም ሽታ አይስማማትም እና በጣም ነው ተቸግሬ ያለሁት። ለዛ ነው እናንተ ጋር ያመጣሁት። በቃ በመጨረሻ ኢትዮጵያ ሕዝብ እንግዲህ አቅሙ በቻለ ነገር ለእኔ ብሎ ሳይሆን ለልጆቼ ብሎ መቼም ነገ ያም ሰውም ወልዶ ምንም ብሎ እንትን ማለት አይቀርም። አቅሙ በቻለ ነገር ቢያግዘኝ በጎኔ ቢገባልኝ እኔም ሰርቼ ለመለወጥ ለዛ ሰው በፈጣሪ ጸሎት እያረኩለት ለእናንተም እንከናንተም ጋር ያገናኘችን ለሲስተር ከእናንተ ጋር ያገናኘችኝ፣ አሁን ሲስተር ናት። ሲስተር ደግሞ ማንን ያገኘችው? እሱ ነው ያገኘችው። የት ላይ ነው ያገኘችው? ወደ ሃያ ሁለት ከሳንቺስ ላይ ንስጥሮ ሲጠርግ እንደዚህ ምን ሆነ ነው ሲያለቅስ ምን ሆነ ነው ምናምን ስትለው አይ ከቤት ውጣ ተብዬ ያለው ምናምን አለ። ለምን አለችው ስትለው አንድ ሺህ ብር ጎደለብኝ አራት ሺህ ብር እ አንድ ሺህ ብር ጎደለብኝ አላት። ለምንድን ነው ስትለው ነገ ካላመጣት ልጆችህን ይዘህ ውጣ ብላኛለች እና የአንድ ሺህ ብር ደግሞ በዛሬ ቀን ኬት አመጣለሁ ምናምን ሲላት እኔ ለዛሬ ያለኝን ልስጥክ እና እንደምን ማርግና የሷን ከከፈልክ በኋላ ከሰው ላገናኝህ አለችው። እሺ አላት። ከዛ እሷን አገኘኋት ያው ችግሬም ያወያየኋት እስካሁን ድረስ እንዴት አላችሁ እያለች ያለችን እያለ አለን። ያው የሆነ ጋሽ ንጋት የሚባል ቀጥታ ድጋፍ የሚያደርግ አለ። ልጄን በዚህ ልጅ አራስሁኝ ባለሁኝ ሰዓት አሁን ታማሚዋ ልጄን ተቃጠለችብኝ ስትቃጠልብኝ ምንም ይዞ ምጨብጠው ነገር አጣሁኝ። ጋሽ ንጋት መጣና ማሳክብበት ነገር ምናምን አለ መድኃኒት መግዣ ምንም አጣሁኝ ምናምን አልኩት። ስለው መጥቼ ልያት ወይ ምናምን አለ። አዎ መጥተህ ያት እኔ ደስ ይለኛል። አንቺም መጥተሽ ያት በቃ አቅማቸው በቻለን ነገር ኮጎኔ ሆኖ ምናምን ብዬ አልቅሼ ልክ በወለትኩኝ በሶስተኛው ቀን እሷ ተቃጥለች። ከዚህ በታች እንዳለ ተቃጥለው ነበር ከዛ የካቲት በቃ ህጻኖ ይዤ እሷም ይዤ የካቲት ሊስል፣ አይ የካቲት አትገቢም አራት ስለሆንሽ ካቲት እንትና ይሉ እዚሁም ትታከም ምናምን አሉውና ጤና ጣቢያ ያመላለስን፣ ምን ያለን ከበድ ያለ መድኒት ሲመጣ ሚገዛላ ሰው ጠፋ። ሲጠፋ ሲስተር ጋ ደወልኩኝ። ሲስተር ጋ ደውዬ ምታቂብ ሰው አለ ጠውቅሚኝ፣ ለልጄን መድኒት መግዣ አጣሁኝ፣ እንደዚህ ተቃጥላብኛለች ምናምን አልኳት። እሺ ያለችኝ ጋሽ ንጋት ጋር ደወለች። ጋሽ ንጋት ደግሞ መጥቶ አይተዋት መድኃኒት መግዣ ሰጥቶኝ ለእኔ ምንትን ብሎ ሄደ። ከዛ አልሐምዱሊላ ያቺ ልጄን አስራ አምስት ቀን ድረስ አንድ ቀን ሳልቀመጥ ህፃን ልጄን እያቀፍኩኝ በወለድኩኝ በሶስተኛ ቀን ተቃጠለች። እሱን እያቀፍኩኝ አስራ አምስት ቀን ድረስ ወደ ገርጂ ተመላልሽ ያለው ለምን ያ እሷን እንትን ለማለት ይህን ሁሉ ለፍቼላት አሁን ለምን ቤት ውስጥ በስብሳ ለትሞትብኛለች እያልኩኝ ይሄም ያቀፍ እሷን አዝላለሁ ይሄን አቅፌ 15 ቀን ድረስ ወደ ገርጂ ተመላለስኩኝ። በ15ኛው ቀን ደግሞ ምንም ሊደርቅ አልቻለም። ሊደርቅ ሳይችል ደግሞ ምንድነው ችግሩ ምናምን አንብ ስጠይቃቸው መድኒት ነው። መድኒቱ ደግሞ ውድ ነው፣ በአንቺ አቅም መግዛት አቺ ምናምን አሉ። በእኔ አቅም ካልሆነ እናንተ አስቸግሬ እንደምንም አርጋችሁ ተባበሩኝና መድኒቱ እንትን በልም ምናምን ስላቸው አይኛ አንችልም። ሌላ የሚችሉ ሰው ካለ ጠይቂ፣ የሚችል አካል ካለ አለ በቃ ምንም አላልኩም። እሺ ብያቸው ቤት መጣሁኝ። ጎረቤትም ሰውም የሰፈርም ሰው በቃ ብዙ ሰው ያቀኛል እዛ ጎመንም ስቸረችር ምንም ስል ሁሉም ሰው በቃ እንዲህ ተቃጥላለች ምናምን ሲል ለምኜ ምንም ብዬ ያ መድኃኒቱ ገዛሁኝ። መድኃኒቱ ከገዛሁ በኋላ አልሐምዱሊላ አንድ ወር ከሆናት በኋላ አሁን በእግሯ ረግጣ መሄድ ጀመረች። ያው ቁስሉ አልጠፋም ግን አሁን በእግሯ ትሄዳለች። አልሐምዱሊላ አላህ ክብር ይስዋው። እና ከእሱ ጋር የተገናኙት ከሲስተር ጋ እንደዛ ነው። ጫማ ስጠርግለት ነው ጫማ ጠርጋለት ነው አስጠርጋው እንደዛ ለልጆች ቸግሮኛል ብሎ ከቤት ውጣ ብሎኝ ምናምን ብሎ በዛ ምክንያት ነው ሲስተር ከእሱ ጋር የተገናኙት። እሱ ደግሞ የእኔ ቁጥር ሰጣት። ከዛ በኋላ ከእሷ ጋር አልተገናኙም። እንዴት ትኖራላችሁ ምናምን ብላ ደውላ ምጠይቀኝ ሰሚራ አሁን እንዴት ነሽ፣ ምን አዲስ ነገር አለ ብላ የምትጠይቀኝ ሲስተር እንደዛ ነው። እና በጣም ማመስገን የምፈልገው መጥፎም ቢሆን ጥሩም ቢሆን በቃ ለእኔ በጣም እጥረት የምታደርግልኝ ሲስተር ናት። በጣም ማመስገን እፈልጋለሁ። ከእናንተም ጋር ያገናኘችኝ እሷ ናት። እናንተም አላህ እድሜና ጤና ይስጣችሁ።